ቁጫጮችን ያለ እንስሳዎችን ያለ እኛን ያይናል። አንዱን ሲያይ የአንዱ እይታ ሳይከለክለው Subhanahu Wa Ta'ala ለምን ለይሰ ከሚስሊሂ ሸይ ነው። እኔ እናንተ እናንተ ነን ታዩኛላችሁ። እኔ እናንተን ማየት አልችልም። አላሁ ጀለ ጀላሉሁ Subhanahu Wa Ta'ala የነገረን ቁርአን ላይ መቀበል እንዴት በየት ወዴት ከዓርሽ በላይ ስላለው ነገር ምንም አናቅም። አላሁ ረቡል ዒዛ አርሽን ከመፍጠሩ በፊት የነበረን

ውስጥ ስለ ራሳችን እንወቅ። መጀመሪያ ስለ ትላንት ስለ ነገ እስቲ እናስተንትን፣ ይሄንን ስለ ወንጀላችን እናስተንትን። ድፍረቱ የሰው ልጅ አላሁ ረብል ዒዛ አምሩ ውስጥ ገብሮ ስለ አላህ ስብሐነሁ ተዓላ አፉ እንዳመጣለት ይናገራል። የነገረንን መቀበል ከነገረን ውጭ አለመናገር አለቀ። ረሱል ለ ሰላቱ ሰላም በሀዲስ የተናገሩት እንቀበላለን። ቁርዓን ላይ የተቀመጠውን እንቀበላለን። እንዴት ወዴት በየት አንልም። ሓሉን የሚያውቀው እሱ ነው ስብሐነሁ ተዓላ አየ ጀዛኩም ላሁ ተዓላ ኸይር ያው እኔ ስለ አላህ ስብሃነሁ ተዓላ መናገር ቀላል ነገር አይደለም። ገብቷችኋል። አሁን ቀላል ነገር ተደርጓል። እኔና እናንተ በአጭሩ አንድ እንድታቁት የሚገባው እዚህ ውስጥ ያላችሁ በሙሉ አላሁ ረቡል ዕዛ ዘጠና ዘጠኝ ስሞች አሉት። በዘጠና ዘጠኝ ስሞች ባህሪያቶቹን እነግሩናል። ባህሪያቶቹ ግን የራሱ ናቸው። መጀመሪያ መጨረሻ የለውም። ሁሌ ጭንቅላታችሁ ላይ የአላሁ ረቡል ዕዛ ነዓዞማውን የምታውቁት እንደዛ ስታስቡ ነው ያያል

እናንተን ቁጭ ብላችሁ እዛ ጋር የምታወሩትን ይሰማል። እኔን ይሰማኛል። ጅኒዎችን ይሰማል። መላኢካዎችን ይሰማል። እንስሳዎችን ይሰማል። በባህር ያሉትን ይሰማል። በየብስ ያሉትን ይሰማል። በረሃ ላይ ያሉትን ይሰማል። ሱብሓነሁ ወተዓላ አያችሁ፣ መስሚያው ደግሞ የራሱ ነው። ረብልዕዛ የእኔና የእናንተ መስሚያ ተሰጥቶን ነው፣ እኛ ተሰጥቶን ነው። እንደገና ደግሞ ሊሚት አለው መስሚያችን። የአላሁ ረብልዕዛ ሊሚት የለው። የእኛ ደግሞ የሚወሰድበት ጊዜ አለ። የተሰጠን ጊዜ አለ፣ የሚወሰድበት ጊዜ አለ።

ሰባቱ ሰማይ በመሬት ያለው በውስጡ የሚያለው አላሁ ረብ ልዕዛን ያወድሳል ያጠራል። ወኢን ሚን ሸይን ኢላ ዩሰቢሑ ቢሐምዲህ አንድም ነገር የለም አላሁ ረብ ልዕዛን የሚያወድስ የሚያጠራ የሚያመሰግን ቢሆን እንጂ። ወላኪን ላ ተፍቀሁነ ተስቢሐሁም ነገር ግን እናንተ አታቁም ማወደሳቸውም ማጥራታቸውም ስለ አላህ ስብሓነሁ ወተዓላ የሰው ልጅ ዝም ብሎ አይናገርም። የፈለገ ዕልሙ ጥግ ድረስ ቢደርስ ከነገረው በላይ ማለፍ የለበትም። እነዛ ምርጥ ሰሓቢዎች የተናገራቸውን መርሓ ባሉ ሰሚዕና ወአጧና። መፈላሰፍ ጥሩ አይደለም። ሌላ ነገር ውስጥ መግባት ጥሩ አይደለም። ቁርአን ላይ ሀዲስ ላይ ያልተቀመጠን ነገር መናገር ጥሩ አይደለም። አላሁ ረቡል ዒዛ ሁላችንንም ይምራን ይማረን፣ በራሕመቱ በእዝነቱ እሱ ዘንድ የሚወደደው ብርታት ጠንካራ አድርጎ ይስጣን። ሌላ ደግሞ ምንድን ነው? ሱረቱል ሙዝ የሚልን እንትኔ ላይ ለጥቅ ያለው ዩቲቤ ላይ ለቅቅ ያለው ሱረቱን ሙዝ የሚልን ማዳመጥ የምትፈልጉ ዩቲቤ ላይ ለቅቅ ያለው እየወረደ ነው። ሎዲንግ ንቢያ ላይ ለምን እንደሆነ አላቅ። ድምፅ ይሰማቸዋል? ያ ጀማ ይሰማል ድምፄ? ቡናይን እየጠጣሁ ላውራ እኔ። ይጨቀጭቆኛል ደግሞ ገና ከመግባት። እንደ ጭቅጭቅ ያስጠላይ ነገር የለምኔ። ማታ አሁን ልክ ፌስቡክ ላይ ስገባ የሆነ ኪታብ ተብሎ አንዱ ኪታቡን ገብቼ ሳይ ደነገጥኩኝ። ወላሂ ወቢላሂ አልከሪም አንድ ሰው አንድ ነገር ልንገራችሁ፣ አፉ በሉኝና አልው እኔ እናገራለሁኝ። እኔ እኮ ስናገር እሚናደዱ ሰዎች አሉ። እናንተ ትናደዳላችሁ ተብሎ እኔ ከመናገር አላቆምም። ዛሬም ነገም ከነጎዳም እምናገረው ንግግር ግን

አይምርም አዩሽረከ ቢሂ በሱ ላይ ያሻረከን ወየግፊሩ ማዱነ ዛሊከ ሊመየሻ ብሏል። ከዛ ውጭ ያለውን አላሁ ረቡ ሊዛምራለሁ ብሏል። ቶበት አርግ ቶበት አርጊ ይሄ ሽርክ ነው ብላችሁ ታስተምራላችሁ። ልብ ብላችሁ ያዙ። ታስተምራላችሁ አይ ያ ነገር ይጠቅመኛል ብሎ እርር ካለ ከቁርአን ከሀዲስ ትነግሩታላችሁ። እምቢ ካለ እንደ ረሱልና ለ ሰላት ወሰላም አንተ አስገዳጅ አይደለም አላላቸው እንደ አንተ አስገዳጅ አይደለህም፣ አንተ ደግሞ የፈለግከውን እንዲያምን ማድረግ አትችልም ብሏቸው። አልኩ እሺ ይሄንን ነገር እያደረገን ያለው ላጥፋው የሚባል ነገር አለ እንዴ? በእስልምና አስተምሮ ይሄንን ካላደረገ መጥፋት አለበት ይሄ ሰው የሚል እስልምና አስተምሮ አለ? ቁርአን ላይ አላህ ሱብሓነሁ ወተዓላ ምንድን ነው ያለው? ወቁል አልሐቅ ሚን ረቢክ ፈመን ሻአ ፈልዩሚን ወመን

ከልብ ወለዳቸው አይደለም የሚናገሩት። የተናገሩት ንግግር ደግሞ አንዱ ከአንዱ ጋር የሚጋጭ አይደለም። አሁን ያንን ጽሁፍ ያየ ሰው ሙስሊም እህቶቼ ወንድሞቼን ስህተት ላይ ካየሁ፣ ሽርክ ላይ ካየሁ፣ ማስተማር፣ መንገር፣ ቁርአኑን ሐዲሱን መናገር ግድ ይላል። ለዛውም እየተቆጣ እየተሳደብክ አይደለም። እነዚህ የጀሃንም ሰዎች እያልክ የጀሃንም ሰዎች ሪሳላ ተልቆልሃል አይባልም የጀሃነም ሰዎች እነዚህ ተብሎ አስተምሮ የለም። ሰውየው ያ ሰውዬ እኮ እነዚህ የጀሃነም አንተ አላህ አይምርህም ብሎት እኮ ነው። አላሁ ረቦ ለዛ የኔን እውቀት ሰጥቼህ ነበር ወይ ብሎ ጀሃነም የከተተው አቢድ እኮ ነው። የፈለገ የሰው ልጅ አቢድ ቢሆን ዛኪር ቢሆን ለመክሉቅ አዛኝ ነው መሆን ያለበት፣ ወንጀል ላይ ላሉ ሰዎች አዛኝ ነው መሆን ያለበት። በመልካም እንዲጠራ ነው የታዘዘው። አንድ ሰው እንደው አውቆ እያወቀ በአላህ ላይ ሱብሃነሁ ወተዓላ ላይ ማሻረክ መሆኑን እያወቀ ማሻረክ የሚፈልግ ሰው አለ የለም። ያለ እውቀት እዛ ውስጥ የገቡትን ሰዎች ደግሞ መጣራት፣ ማስተማር ግዴታ ነው። እምቢ ካሉ ግን በዛ ነገር ላይ አ አሻፈረኝ ካሉ ስለ አላህ ሱብሃነሁ ወተዓላ ቃል ይነገራል፣ ሀዲሱ ይነገራል፣ ዱዓ ይደረግላቸዋል እንጂ አጥፏቸው የሚል ነገር አለ እንደ ንን ሙስሊሞችንም አጥፏቸው አላለም። በሱ ላይ የካዱትን እንኳን አላሁ ሱብሃነሁ ወተዓላ ምንድን ነው ያለው?

ያው ይሄ ጌም የሚጫወቱ አረቦቹ ይልኩልኛል እኔ ጌም አልጫወትም ወይ ጉድ ደግሞ እኔ የምለውን ስላልሰማ ሰማ እየጥፋ የሚባል ነገር አለ እንዴ የሰው ልጅ አላሁ ረቡል ዕዛ ሰማይ ምድርን የፈጠረው ጌታ የሚለውን እምቢ ብሎ አላሁ ረቡል ዕዛ ዝም ብሎ እያየው አይደል እንዲ ያለው አቅያማ ቀን አስቀምጫለሁ ብሎ ማነው የማንን ሩህ በእጁ የሚያጠፋው

ገና ጉድ እንሰማለን፣ እዚህ ምድር ላይ እስከኖርን ድረስ። አላሁ ረቡል ዒዛ ከሚጠላው ነገር ይጠብቀን። ማንኛውም ነገር ሲነገር ስትሰሙ ቁርአን ካለው ሐዲስ፣ ከተቀመጠ ጋር ከተጋጨ ማንም ይናገረው ማንም፣ እኔ አልቀበልም። ማንም ይናገረው ማንም፣ ከተጋጨ ምክንያቱም አላሁ ረቡል ዒዛ የነገረን ሐዲስም ላይ ታገኙታላችሁ። ሱብሓነሁ ወተዓላ ረሱል ዓለይሂ ሰላቱ ወሰላም አንድ ቀን ቁጭ ብለው አላ ኡነቢኡኩም ቢአክበር ልከባኢር

ለምን ለዋህዳንያ፣ ለምን ለመተሳሰብ፣ ለመተዛዘን። እነዚያ ሁሉ ኢማሞች ሳይለያዩ ቀርተው አይደለም። በመለያየት ላይ ግን መተሳሰብ አለ፣ መተዛዘን አለ፣ መዋደድ አለ። ለሙስሊም እህቱ ወንድሙ ያላዘነ ለሌላ ሰው ያዘነ ይሄ ሰውዬ ወንጀል ላይ ካየኸው ጥላው፣ አንቋሸው፣ ስደቦ የሚላለ በእስልምና የለም። ዳዕዋ አድርግለት ቀስ ብለህ ለዛው ቀስ ብለህ

መጠጣቸውን የጣሉ ሰዎች አሉ። እኔ ሄጃብ ሳታረግ ብት መጣ እህቴ ፈጋ ብዬ ነው የማወራት። አንቺ ደግሞ ምናም አለልም አለልም አላህዬ ሱብሓነሁ ወተዓላ ከኔ በላይ ያቃታል፣ ከኔ በላይ ያዝንላታል። እኔ ለእሷ ላሳያት የሚገባው ምንድን ነው? ያለኝን የእህትነት ፍቅሬን ነው። እገባለሁ፣ አያቸዋለሁ። እኛውም ሁሉም እህቶች እገባለሁ፣ አያቸዋለሁ። አይቻቸው አላህዬ በረመት በእዝነት የእኔ ጌታ አንተ ዘንድ የሚወደደውን አስወደዳቸው ብዬ ነው ወጣው። ክፉ ንግግር እህቶችን አልናገርም። ቤቴ ዳዕዋ አረጋለሁኝ እናገራለሁኝ። ወንድሞችንም እንደዛው። ምክንያቱም ያ ነገር ዱንያቸውንም ማክራቸውንም ያበላሻል። የሚጠቅማቸው መስሏቸው ነው። ትክክለኛ ነገርን ያወቀና ትክክለኛ ወደ አላህ ስብሃነወተዓላ የተጠጋ ሰው ወላሂ ወቢላሂ አልከሪም ጌታውን አምልኮት አይጠግብም። አመስግኖት አይጠግብም። አስታውሶት አይጠግብም። ቁርኣንን ቀርቶ አይጠግብም። ዚክር ዘክሮ አይጠግብም። ስለዚህ እንዲያውቁ ነው እንጂ አንቺ የጀሃነም አንቺ አሁን የጀነት እና የጀሃነም የሚፍታህ በጃቸው ያሉ ሰዎች የሚመስላቸዋል እንደ ቀላል የሚናገረው አንድ ሰው ንግግር ዱንያውንም አኸራውንም ያበላሻል። አቡ ሁረይራ ረዲየላሁ ተዓላ ምለው ረሱል ለ ሰላት ሰላም ተቀለት እሙክ ያሉት እንትናን በምላሳቸው ናቸው። ብዙዎቹ ጀሃነም ውስጥ በግንባራቸው የሚደፉት እኮ ነው ያሉት። በምላሳቸው አሁን ቀላል አሲያ ዛሬም ነገም ከነገ ወዲያ ማን ምነግራችሁ ነገር ይዞች ታላችሁ። በጣም ብዙ ልጆች ደግሞ የምትጨነቋላችሁ፣ ከመናገር ወደኋላ ኋላ እንደማልል ወቁ። አዎ ትጮኸያለሽ? ቀላል! ጮሃለሁ፣ ገና ጮሃለሁ። ምክንያቱም ስህተት ሮንግ ሮንግ ከሆነ አዎ። እኔን ሰደባችሁ ብዬ ጮኬ አላውቅም። እኔ ላይ ቪዲዮ ሰራችሁ ብዬ ጮኬ አላውቅም። ምክንያቱም እሱን ተውት፣ ሂሳብ የሚያደርገው አላህ ነው። አላሁ ረቡል ዒዛ ረሱል ዓለይሂ ሰላቱ ወሰላም ድንበር ሲታለፍ የዲን ነገር ሲነካ ይቆጡ ይጮሁ ነበረ። ገበያ ላይ ነበር ድምፃቸው የሚሰማ እኔ ሌላ ነገር ብዬ ጮክ ያላቅም። እኔ ድንበር ሲታለፍ ግን ይነገራል መነገር ባለበት መልኩ። ዝም የሚባልበት ደግሞ ቦታ አለ፣ ምክንያቱም ዝም መባሉ ኸይር ስለሆነ ማለት ነው እንጂ በሰው ንግግር በሰው ሰው ቪዲዮ ላይ ስለሰራ አስያዝ የምትል እንዳይመስል። አበደን አበደን። ዛሬም ነገም ከነገ ወዲያም አላሁ ረቡልዕዛ ዘንድ የሚወደደው የምናገር ያድርገኝ ለራሴም ለእህቶችም ለወንድሞችም ተያይዘን አማም አላህ እንቀርባለን። ስብን ልካሊክ ፊት ሰውየው አንድም ቀን አንድም ቀን ለኔ ብሎ ለሐቅ ብሎ ጮሆ ተናግሮ አያውቅም ብሎ ነው፣ ምድሪቷ እሱን ከሱ ጀምር ያለው አላህ ስብሀነው ተዓላ አከብራለሁኝ። ሰውን አልናገርም፣ እየለጠፍኩ ሰዎችን አልናገርም። ብዙ ነገሮች እጄ ላይ ይደርሳል፣ ብዙ ነገሮች አያለሁኝ። የሆነ ሰው የሆነ ኢንፎርሜሽን ደረሰው እና ትናንት ደወለልኝ። እዛ ይሄን ነገር ታውቂያለሽ፣ ለምንድን ነው ያልተናገርሽው አለኝ ደውሎ። ትልቅ ሰው ነው፣ የተከበረ ሰው ነው። መናገር ስለሌለብኝ እኔ ያልተናገርኩት አዎ መረጃው አለኝ። ሁሉ ነገር እጄ ላይ ገብቷል። እንደዚህ አይነት ነገሮች አደባባይ ላይ መውጣት የለባቸው። መውጣት የሌለባቸው ለምንድን ነው? ከጥቅሙ ጉዳቱ ስለሚያመነዘር አንድ ሰው ባጣፋው፣ አንድ ሰው ድንበር ባለፈው፣ ያንን ሰው የተናገርክ መልኩ ስለው ስትናገር እንደዛ አይነት ስራ ላይ ያሉትን ሰዎች በሙሉ ትናገራለህ። አንድ ሰው ኸይረኛ፣ ብዙ ዑለማዎቻችን ኸይረ ላይ ያሉ አሉ። አንድ ሰው ከመሃል ቢሳሳት ይሄ ሰው ብለህ ስትናገር እነዛ ኸይር ላይ ያሉት በሙሉ እሱ ውስጥ ይገባሉ። አሁን ያለንበት ጊዜ ከባድ ስለሆነ ይሄ ግን አማም አላህ እንደሚያስጠይቅሽ እንደሚያስጠይቅ አታውቂም ወይ በመሸፈንሽ አለኝ። አይ አልሸፈንኩም። ማናገር ያለብኝን አናገርኩኝ። መሄድ ያለብኝ ድረስ ሄጃለሁኝ መሄድ ያለብኝ ድረስ ሄጃለሁኝ። ግን አደባባይ ላይ ደግሞ ይሄን ነገር መውጣት አስፈላጊ መስሎ ስላልታየኝ ነው። አንድ ነገር ልንገራችሁ እህቶች፣ ወንድሞች እዚህ ውስጥ ያላችሁ ቆይ ቡና ይን እየጠጡ ዲንቀልድ ስላልሆነ ነው። ሌላ ወሬ እኮ ጨዋታ እኮ እየሳኩኝ ምናምን ነው መጫወት ቶ ልጅ ያደጉት የገጠር ልጅ አይደለውኝም። የገጠር ልጆችም ደግሞ ጨዋታ ሳቅ ያውቃሉ፣ ሲሪየስ ላይፍን ያውቃሉ፣ ትግልን ያውቃሉ፣ ልፋትን ያውቃሉ ጨዋታ